አይ፣ አይ፣ አይ፣ አይ፣ አይ እንዴት ነህ? እንዴት ነሽ? ይሄ የመሰለሽ ቁንጅና እያየሁ ምን ሆናለሁ ብለሽ ነው? ቁንዱ ነኝ እንደ እሱም ትጠራጠሪያለሽ? ቁንጅና ራሱ አንቺ ማለት ነሽ እኮ። ለምን ግን አንዳንድ ጊዜ እኔ ሩም ጎራ እያለሽ አንዳንድ ነገሮች አንጨዋወትም

ማንነው እንዴት ነህ አንተ? እንዲህ እንደ ጸናብህ እኮ አላወቅኩም ነበር። የውሻ ቁስል አድርግልህ፣ አይዞህ። እንዴት ነው? ምን በውሻ ነው? እንዲያስነከሱኝ ከፈነከቱኝ በኋላ የውሻ ቁስል አድርግልህ? ምን ምን? አንተ እኮ ልቤና ቁስለኸዋል። ያው ተቻቻል ተቻቻል። እንዴት ነህ? ደህና ነኝ። አይዞህ፣ በርታ በርታ። በል ምንድን ነው? ለዚህ መርፈስ ነው እንደ ራበኝ እንዴት አወቅክ ባክህ? መዓዛው ራሱ ልዩ አይደል ጋሾሌ። ሸሆናው ድፍን ነው የሩዙ። አዎ እውነትም አንተ ጎድቻለው ከምታታባ ግሩም ነው አንተ። እንዴ ባለሙያ ነህ እንዴ? ታመ እንዲህ ከሠራህ፣ ጤነኛማ ብትሆን ግሩም ምግብ ነው የምታበስለው። ለምን ይሄ ምርጡ ገበታ ላይ አትወዳደርም? ጎበዝ አይደለም እንዴ አንተ። አሸንፋለሁ። እንደ ግሩም ነው አንተ። የሆነ እሱ አናገረኝ ልበል። ሆዴ ነው ያናገሩት። ጥባት አታብዛ። ይሄ ጥባት ጥሩ አይደለም፣ ለሆድም ጥሩ አይደለም። በዛ ላይ ዋናው ደሞ በዛ ላይ ሽንት ቤት ይሞላል ጥላቱን ማረግልኝ እኔ። መለኔ ልጅ እንደዚህ ጥሩ ጥሩ ምግብ የምትበላ ከሆነማ አለ ማለት ነው ገንዘብ። ስለዚህ የሚመጣው የቤት ኪራይ ላይ ሁለት ሺህ ብር ትጨምራለህ። ከምሮት ነው ዴ በዚህ እድሜ የምቀልድ ይመስልሃል? እንዴ ገና ለገና ሩዝ በላ ብሎ ሁለት ሺህ ብር ይጨምራሉ? ምን ይላል? ሁለት ሺህ ብር እኮ ነው ያልኩት። ደህና ብር የጠራው መሰለኝ። በል እንግዲህ እችን ቤት ገብቼ ልብላት ብዬ። አትጨናነቅ፣ የሚቀጥለው ወር ላይ ነው። እሺ፣ የውሻ ቁስል አድርግልህ ጋሾ። አቤት ሰሃኑን ቢያንስ ልጅ አጥባው ቆንጆ አድርጋ ትመልስልህ። ልጅ ነው እንዴ? ታዲያ እንዳትረሳ ቶሎ ታምጣው። ለመንግስት ሰራተኞች ነው ዜና። ለህብረተሰቡም ለአከራይም የሚጠቅም እንዲህ አይነት ዜና ነው እንጂ ማቅረብ። የኔ ልጅ ይኸውልሽ፣ ከዚህ ፕሮግራም ውጪ ሌላ ቀን ምንም እንዳከፍች። ጥሩ ጥሩ ዜና ነው የሚያመጡት። ግባ ና ገባ። ምን ነው? ና ገባ። አታውልቅ። ና ናዚ፣ ና ና ና እሱ ጋር ብርድ ይቀስፋ አምን እንደት? ይሉኛል በዛ ብረት ነርት እኔ ቱግ ሲልብኝ፣ ሆዴ ግን ባዶ ነው። ተመሳስየውበት እንዳይሆን ብዬ እኮ። ምን ይላል? ላንተ ነው እንጂ የኔ መልከ መልካም ተከራይ። መች ጠፍቶ ሌላ ተከራይ አለ እዚህ ግቢ ውስጥ ካንተ ውጭ መልከ መልካም። የኔ ጠንበለል አልሞት አልኩት እንደ ጋሼ ወይ። በስመ አብ በስመ አብ። ምነው አንተ እንደው ደግ ደጉን ብታስብ። በምን ልተዳደር? ማለቴ እንደው ሰው አይደለም እንዴ? ደስ ትላለ ነው። አዎ። እንዴት ነው? አልበላህ ማለት? አዎ። እንጣ ነገር፣ ልጅ፣ ለዛሬ ችግር የለውም። እንደፈለክ ዛሬ በደንብ አሳጥበ ጀርም ምናምን እንትን ወይ አንደኛ ሻወር ታስወስደኝ ወይ። እሺ፣ እንዴት ነው አለን? እንግዲህ ጎሽ ጎሽ፣ ደስ ብሎኛል። ምንም ደስ ብሎኛል። ምንድን ነው እንደው ደስታዬ እንደ በቃላት የሚንገለጽ አይደለም በእውነት ብቻንኳ እንኳን ደስ አለ ምኑን ነው ግራ ገባኝ በእውነት ደስ ብሎኛል መቼም በጉርብትና አብረን ኖረናል አይደለም ያንተ ማግኘት እኔ ማግኘት ነው ብሰማ ምን ችግር ከሌላ ከዜና መስማት አለብኝ አንተ እያለ ብቻ ይሁን ቶ ይሁን ቶ ያልተቀየምኩም ይሁን ደስ ብሎኛል እንኳን ደስ አለ ያልገባኝ ምንድን ነው የሰማሁት በዜና ሰማው እኮ ለመንግስት ሰራተኞች ደሞዝ ተጨመረ ለእኛ ቢጭምር እኮ ያው ለእናንተ ነው በጀት። አንተ አንተ የገባህን እኮ አዋዋለህን ቀይራን የልቤን ነው የተናገርከው በእውነት። ለማንኛውም አንተም ገብቶዋል፣ ደርሰበታል። እንደ ወደ ቁም ነገሩ ስገባ እሺ፣ ከዚህ ከአዲሱ ጭማሪ ላይ እንደ አንድ ሺህ ብር ቤት ኪራይ እንድትጨምር ልነግርህ ብዬ ነው። አንድ ሺህ ብር ምን? እኮ አሁን ታገኘዋለህ፣ አሁን ታጠዋለህ። ሰው ይሻላል። ሌሎቹ ሁለት ሶስት ይጨምራሉ፣ ግን ግድ የለም አንድ ይበቃል እንጂ እሉ እየመጣ እኮ ነው። ነ ኧረ አንተ ገበታ ክቡር ነው። ማነሽ፣ ማነሽ የኔ ልጅ፣ እሱ ተከታዩ ምን ሆነ ይሄ ልጅ ልጅ ጋሾሌ የቤት ኪራይ ጨመሩ ወጥቶ ያውሩኝ እስኪ አንዴ። ኖ ኖ ኖ። አራባ የቤት ኪራይ ጨመሩ ወጥቶ ያውሩኝ እስኪ አንዴ። አንቺ አንቺ